በጣም ደስ ይላል። በአሁን ሰዓት በነፃ እኮ እየሰጡ ነው እኮ ድምድል ምናምን በሰባት መቶ ሀምሳ ሺህ ብር ዶላር፣ ኧረ እኔም አለኝ። ዓለምሰገድ እጅግ በጣም የበርካታ ሰዎችን እምባ ያበሰ ፔጅ ስላዘጋህ እንኳን ደስ ያለህ። ሰላም ሰላም፣ ጤና ይስጥልን ተመልካቾች፣ እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮዎች እናያለን። በተለይ ሶሻል ሚዲያ ላይ የሚመጣ ሁሉም ነገር በሶሻል ሚዲያ ዳኝነት ገደል እየገባ ይገኛል። ሌላኛው ጉዳይ ደግሞ የእናትና የልጅ ታሪክ በጣም አነጋጋሪ ይሆናል። እሱንም እንመለከታለን። ሌሎች አዝናኝ አስተማሪ ቪዲዮችም እንደተጠበቁ ናቸው። ይህንን ቻናል በባለፈው ቪዲዮ ሪፍ ፍቅር ስላሳያችሁ ወደ ወደ 4000 አካባቢ ታይቷል። በጣም አመሰግናለሁ። ዛሬውንም በደንብ ላይክ አድርጉ። ሞኔታይዝ ሆኗል ቻናላችን። ውጭ ሀገር ላይ ያላችሁ እንግዲህ ሱፐርቴንግስ፣ ሱፐር መስጠት ትችላላችሁ። ሶሽን ገባ ደግሞ የማስታወቂያ በተኑ ትከፈታለች። እስከዛ ድረስ በሱፐርቴንግስ መደገፍ ትችላላችሁ። እዛ ውጭ መርጠ መርጠ ቪዲዮዎችን ይዤላችኋለሁ። እስከ መጨረሻ ድረስ የትም ሳትሄዱ ተከታተሉ፣ ቻናሉንም ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። ላላሙድን አድርሱልን ይላል አስተማሪያቸው። ቢኖረው ነዋይ አያጣም። ዶላር ጨቅነው ችግር

ቲክቶክ ላይቭ ስትሪም ላይ የሚገቡ ሰዎች ትኩረት ለመሳብና ተመልካቾችን ለማቆየት በቃ የማያደርጉት ነገር የለም። በጣም ከሚያዝናኑት መካከል ዮኒና፣ የዚች ልጅ በጣም የሚያዝናኑ ቪዲዮዎች ነበሩ። ከነሱ መካከል ነው የጋበዝኳቸው። ሌላኛው አዝማሪ ቤት መግባት አይጠበቅባችሁም በዚህ ዘመን ቲክቶክ። እናንተ እዚህ ቁጭ በሉ የራሱ አዝማሪ ያለው ከፍተኛ መስተንጉድ ያለውስስ ነው፣ ያምሬ ነው ጋይዝ። ለማንኛውም ቪዲዮ ናሳይቻችሁ ልመለስ እና ጦርነቱ ይጀምራል። አብራችን ቆዩ። ነገርየው እንደሚመስለኝ በሸሸቅ ነው። እንግዲህ ምንድን ነው ያለችው ታወራለሁ አሉ ሰፊ ነው ብለህ ተናግረሃል። አሉ ሰፊ ነው ብለህ ሲጀመር ቢጠብስ መሰት ለደህንነት ሲባል ይሄን ማንበብ አልችልም፣ ይቅርታ። ወደ ኮሜንት ተቀበይ፣ ተቀበይ አለ ማረሻዬ ሹል ነው ያውም ፌሯን ካሲ መሬትሽ ሆነብኝ

ተከጠጁ ቅጅማ ኧረ ተውኝ። ከወደኋላ ደግሞ አንዱ ምንአለ ቡና የለሽ ይህእደ አልጋ የለም ጀለስ እዚህ ጋር ጠላ ቅጅልኝ ብሏል። በሚያሳዝን ሁኔታ ደግሞ የቤቱ ባለቤት መጣችና ጠላ ጨርሰናል ብለች ከዛ ሰውየው አረ ተይ ለቤቱ አዲስ እንግዳ ነኝ ምናምን እያለ ከዛ ባስገባው ማስተዛዘኛ መሰረት የቤቱ ባለቤት በቃ ጠጅ ቅዱለት በኔ ውጪ ብላ፣ ሰውየው ጠጅ ተጋብዟል። ማለት ሞቅ ብሏል። አለ ወይኔ ተው ሰው አለ ተው እንጂ። ሌላ አንድ ሞቅ ያለው ሰው ደግሞ ወጣና አትጨቃጨቅ፣ በቃ አርፈህ ጠጣ አትረብሽ በጣም ነው። እንደ መተው ነው። በአካል ቢያደረጉ ታሪፍ ነበረ። ቅድም መግቢያ ላይ እንደተናገርኩት እንግዲህ ሁሉም ነገር ሶሻል ሚዲያ ላይ ሲመጣ ገደል ይገባል ብያችኋለ። ከእነሱ መካከልም እንግዲህ እዩ ሚዲያ ሰሞኑን ያቀረበውን ጉዳይ ሰምታችሁታል። ብዙዎቻችሁ እንግዲህ በእርዳታ ሰበብ መልዕክተኛው እና ባላደራው የሚባሉ ተጠርጥረው ሚዲያ ላይ ቀርበው ነበሩ። አንደኛው ባላደራው የሚባል ከዚህ በኋላ ስራ አልሰራም አለ። ህዝቡ ደግሞ እዩዋ ሚዲያ ላይ ተነሳ። እዩዋ ሚዲያ ነው ለዚሁ ሊያበቃው የሚሉ አሉ። ማቆሙን ደግሞ የማይደግፉ መመለስ አለበት የሚሉም ሰዎች አሉና አንዳንዴ እስቲ እንዴት ነው የምታዩት እናንተ? እስቲ ሀሳቤ እነግራችኋለሁ። እናንተ መሳማችሁን ኮመንት ላይ ያሉ ቪዲዮ ግን እዩሃ ሚዲያ ወይም አቅራቢው አለምሰገድ እጅግ በጣም የበርካታ ሰዎችን እንባ ያበሰ ፔጅ ስላዘጋ ተወሰነች ነገር የበርካታ ለራስ እንኳ ነው አንድ ሰው ረርተን ግን በጣም የሚያሳዝን በርካታ ሰዎች የሚረዱበት ፔጅ ስለተዘጋ ከዚህ በኋላ አልሰራም ስላለ እንኳን ደስ ያለ በጣም በርካታ ታማሚዎች በጣም በርካታ ጎዳና ላይ ያሉ በጣም በርካታ፣ ኢትዮጵያ ላይ በጣም ብዙ ችግርተኛ ነው ያለው። ቢያንስ እንኳን የባሰባቸውና የጠናባቸውን ሰዎች የሚረዱ ሰዎችን አሳደ በጣም እኔ መጀመሪያም እንዳቀረብክ ውሸት እንደሆነ እኔ አውቃለሁ። ለምንድን ነው የማውቀው? እነዚህ ሰዎችን ዝም ብለህ ስትሆን እጅህ ምንም አይነት መረጃ የለም። እኔ አቅርብ ያለውም ቫይራል ስላልወጣልኝ ነው። እና እንኳን ደስ ያለህ። አሁን ምን ተጠቀምክ? በቃ የአንተ ዩሃ ሚዲያ ታይ ምናምን በቃ ደስ ያለ ውሸታም በጣም መረጃ ሳታቀርብ የምትናገር በጣም ጎበዝ ውሸታም ነው። እኔ በነገራችን ላይ አሁን ምሰራቸውን ይሄ የዲኤንኤ ምርመራ ምናምን የሚባለውን እራሱ እንድጠራጠረው ራሱ ነው ያደረገኝ። እኔ ብታምንም ባታምን ገብቼ ነው ወደ አምፖሎ ያደረግኩ ሰብስክራይቤንም አንስቻለሁ። በቃ ለምን እንዳንተ አይነት ውሸታም ሰዎች ናቸው የብዙ ሰዎችን ህይወት የሚያበላሹ ስለዚህ፣ በጣም ትክክል አይደለም። የሰራው ስራ ልክ አይደለም። በቃ ወጥተ በጣም ይቅርታ ጠይቀ ከዚህ በኋላ ያልተጠናና ትክክለኛ መረጃ ያልሆነ የስም ማጥፋት ዘመቻ አላረግም ብለ የኢትዮጵያን ህዝብ መጠየቅ አለብ እፈር ባላደራውንም ይቅርታ መጠየቅ አለብ፣ መልእክተኛውንም ይቅርታ መጠየቅ አለብ። ሙሉ መረጃው ኑሮ አንተ አውርተ ጨርሰ ምናም ብለ ስንትና ስንት ሰዎች የሚረዱበትን እንትን ልክ አይደለም። የኢትዮጵያ ህዝብ እንደምታውቀው ነው የሆነ ጊዜ ያሞግሳል፣ የሆነ ጊዜ አብሮ ከጎን አይዞ አይዞ ይላል። ትንሽ ነገር ካገኘ ያ የድሮ ነገር አይታወስም ሙሉ በሙሉ ጥፋተኛ ነው። ይሄ እኔ በተለይ ቲክቶክ መንደር ወይም ይሄ በቃ በጣም ሚዲያ ላይ ይሄ ሚዲያ እኛ እንደፈለግን የምናወራበት ሚዲያ ከመጣ ጀምሮ የታዘብኩት ነገር ነው። የሆነ ሰው በጣም ብዙ ዋጋ ከፍሎ ብዙ ነገር አድርጎ አይተነው አጨብጭበንለት ትንሽ ስህተት ያውም እኮ ውሸት ነው ያቀረብከው ውሸት ነው ምናምን ያርከው በጣም አግዝፈ እንድንረዳ ብዙ ሰዎች አልተረዱም ስቀውባል። በእውነት እንደው ስለ እግዚአብሔር መጀመሪያ ነበር መናገር እየነበረብኝ። ሼር አድርጉልኝ በቃ በጣም ሼር ባለአደራው ወደ ቀድሞ በጎ አድራጎት ስራው እንዲመለስ ከፍተኛ የሆነ የህዝብ ጥያቄ እየመጣ ይገኛል። ሰሞኑን በየሃ ሚዲያ በተሰራው ዘገባ መሰረት ስሙ በመጥፎ በመነሳቱ እስካሁን ሲሰራ የነበረውን የበጎ አድራጎት ስራ እንደሚያቋርጥና በእጁ ላይ ያሉትን የተሰጡትን ገንዘቦች ብቻ በማከፋፈልና ለተባለላቸው ሰዎች በመስጠት እንደሚያቆም ገልጾ ከነበረ በኋላ ባለአደራው ከፍተኛ የሆነ የህዝብ ጥያቄ መነሳት ጀምሯል። ብዙ ሰው መልእክቱን በዚህ ሰዓት እያስተላለፈ የሚገኝ ሲሆን እስካሁን ለረጅም አመታት የቀጠልክበትን የበጎ አድራጎት ስራ እንድትቀጥል በማለት ብዙ ሰው ጥያቄ እያነሳ ይገኛል። ባለአደራው የበጎ አድራጎት ስራ በጥቂት ሰዎች ምክንያት ለብዙ ሺህ ሰዎች መድረስ የሚችልን እርዳታ ያቋርጣል በማለት ብዙ ሰው እንዲመለስ ጥያቄ እያነሳ ነው። እንዲሁም በተጨማሪ የብዙ ድሆች ና የብዙ ችግረኞች ባለውለታ በመሆኑ ና ደራሽ በመሆኑ ወሰንከውን ውሳኔ መለስ ብለህ መርምረህ በማሰብ ወደ ቀድሞ ስራ እንድትመለስ እንጠይቃለን በማለት ብዙ ሰው እየጠየቀ ነው። ባለአደራውም ይህንን የህዝብ ጥያቄ ተመስርቶ እንደሚመለስ የሁላችንም ተስፋ ነው። በጣም ተወርተዋል። በዚህ ነገር ዙሪያ አለምሰገርማ ትልቅ ባለሙያ ነው። ባለሙያ ልሳሳትም ማለት ግን አይቻልም። ሰው ነው፣ ስጋ ለባሽ ነው፣ ልሳሳት ይችላል። ይ ፕሮግራሙ ላይ ከተሳሳታቸው መካከል አንዳንዴ በጣም ብዙ አይነት ዘርፍ ጥያቄዎች አሉት። እዛ ኢንቨስቲጌሽን ጆርናሊዝም የሚመስሉ ጥያቄዎች አሉ የፖሊስ ጥያቄዎች የሚመስሉ ጥያቄዎች አሉ። በጣም ጥርጣሬ አይነት የተፈጠረበት አይነት ጥያቄዎችን ይጠይቃል እና የስነ ልቦና ባለሙያ የሚያቀርብ ባለሙያ የሰውዬውን የስነ ልቦና ችግር መጀመሪያ መረዳት እንዳለበት ፕሮግራሙ ላይ ይሰማኛል። እና በጣም ብዙ ነገሮች አሉ። ለምን ተሳሳተ ማለት ሳይሆን የሰራቸውን ጥሩ ነገሮች ማሰብ ጥሩ ነው። ከዛ ውጭ ይህ ልጅ ደግሞ ወደ ስራ እንዲመለስም አሁንም እያ ሚዲያ ምክንያት መሆን አለበት ብዬ አስባለሁ። ተደማጭነቱ ከፍተኛ ስለሆነ ከዛ ውጭ ዛሬ በዛሬ በአንድ ጥፋት ሰውን ማጥፋት ያለና ሰው ላይ መውረድ ተገቢ ነው ብዬ አላስብ። ያ ልጅም ደግሞ ባለአደራው የሚባለውም ደግሞ ከሚዲያ መጥፋት እና እግዚአብሔር በሆነ አጋጣሚ ሰዎች ጋር መድረስ የሚፈልግበት መንገድ መጥፋት አለበትም ብዬ አላስብ። ዘማሪት ሶፊ አሽባባው ለሴቶች ያስተላለፈችው መልእክት እህቶች፣ ወንድሞች ሲያጯችሁ ስንጋባ የመቶ ሚሊዮን ብር ቤት እገዛልሻለው፣ ደረጃ አንድ መኪና እገዛልሻለው፣ የፈለግሽውን የንግድ ተቋም እከፍትልሻለሁ፣ ዓለምን አሽከረክርሻለሁ፣ በሰማይ አበርሻለሁ የሚሏችሁን እንደ እውነት አትውሰዱት። እሱ ራሱ ማንነቱ ሀብት የሆነውን ሰው ምረጡ ስትል መልእክቷን አስተላልፋለች። በዚህ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ ያስቀምጡ። እያንዳንዷን ነው መተርጎም ያለባችሁ፣ በተለይ ሴቶች። እቺ ነገር በጣም ትልቅ ፓወርፉል የሆነ መልእክት ነው ና መልእክቱን መተንተን አለባችሁ። ንብረት እንደዚህ የማያንቀባረረኝ የማያስደስተኝ ለምትሉት ጭምር በጣም ትልቅ መልእክት ነው ሶፍ የተናገረችው። ከዛ ውጭ ከህይወቷ ጋር የሚገናኝ አይመስለኝም። ፋስት መረጃ ላይ ነው ያየሁት። እውነት እንደዛ ትበል አትበል፣ ከአንድ አበቷ ሲወጣ ግን አልሰማሁም። ጉሩ ምን ገና ህጻን ልጅ የተወለደውን

ወንድም እወድሀለሁ እኮ እንደ ሀገር እንደ ሰው እወድሀለሁ፣ ግን ደግሞ በቃ ታናደኛለህ። ብሬ ነው ስራ የጅል ፊት የጅል ለረበስ ማምዱ መስቅዱሳል ደግሞ ከኔ ኮ እግዚአብሔር፣ እንዴት አርጌ ነው ብሎክ ማድረግ የምንችለው ሪከርድ የተደረገው እራሱ ዝም ብሎ ይመጣኝ ፎር ዩ ፔጅ ላይ የሱ ነው። በባለፈው ምግብ ባልበላም እንደ ምናምን ምናምን እያለ ይጠይቃል። ገና ከተወለደ እኮ ሰባት ወሩ ሰባት ቀን ነው ገና እስኪ ውድ ኢትዮጵያውያን ሀሳባችሁን ጣል አድርጉባት። ብቻ ወደሃለሁ ደግፉ እንዳታይ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። በየቤታችሁ ሰላም ትርፍርፍ ትበልኝ። ሀገራችን ኢትዮጵያ ሰላም አብዝት ይበል። ሁሌም ስለ ሰላም፣ ስለ ፍቅር ባገኛችሁበት አጋጣሚ ስበኩ። ሰላም ዓለማችን ላይ ያለው ውድ ሀብት ነው። ሀገራችን ኢትዮጵያ ሰላም አብዝት ይበል። ከሀገር ውስጥ ሆነ ከሀገር ውጭ ያላችሁ እናንተ ደጋግ ኢትዮጵያውያን እግዚአብሔር ያሰባችሁትን ያሳካላችሁ፣ ያለማችሁትን ውን ያርግላችሁ። ቤት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። አንድ ነን ኢትዮጵያ ሁለገብ ሚዲያ የእናንተው ልጅ ሁሌም ሰላም ተስፋ ይኖር፣ የመሳሰሉ ኮፒ ፔስት ነች። ያው ድምጻችሁ ራሱ ይመሳሰላል እያሉ ስቶ እንዳጠረጥሩ አምነዋል። አይ፣ ተገናኙ ተገናኙ፣ የእውነት ተገናኙ። አው አይ፣ ግን ያው እስከ መስተካከል ድረስ

በሶስት ዓመቷ ጥላ የጠፋች እናቷን ከብዙ ዓመታት በኋላ አፈላልጋ ትደውልላታለች። ለዚህ ነበር የደወላችሁት፣ ለደና ነገር አትደውሉም ብላ ስልክ መዝጋት ነበረ የእናቷ ምላሽ። በዚህም ጭንቀት ምክንያት የጫት ሲጋራ፣ መጠጥና ሌላ አደንዛዥ እጾችን ትጠቀም ነበረ። ከሰሞኑን በቲክቶክ መነጋገሪያ የነበረችው ቤተል ማስረሻ ያሳለፈችውን ሕይወት የተናገረችው ነው። አባቴና እናቴ ተለያይተዋል። እናቴ በሦስት ዓመት የነበረ ጥላኝ የጠፋችው ያደግኩት ከዘመዶቼ ጋር ነው። አባት፣ እናት፣ ወንድም፣ እህት ማንም ከጎን ያልነበር የብቸኝነት ስሜት ያጠቃኛል። አስረኛ ክፍል ውጤት ጥሩ አምጥቼ ደስቴን ግን የሚጋራኝ ሰው አጣሁ። በዛም ምክንያት ራሴን ለማጥፋት ወስኜ ነበር። 19 ዓመት ሲሞ ላይ ከቤት ወጣው። ሁሉም ለእኔ አዲስ ነበር። ከጭንቀቴና ብቸኝነቴም ለመደበቅ የሱስ ሕይወት ውስጥ ገባው። እንደምንም ብዬ አፈላልጌ የእናቴን ስልክ አገኘው። እኔ ከእሷ መወለዴን እንኳን በማያውቁ ወንድሞቿ አስደወልኩ። እሷ ግን ልታወራኝ ፈቃደኛ አልነበረችም። ለዚህ ነበር የደወላችሁት ብላ ስልኳን ዘጋች። ሱሴን አብዝቼው አጠናክሬው ቀጥዬ ነበር ትላለች። አባቴ አሁን ላይ ይቅርታ ጠይቆኝ ከኔ ጋር አለ። እኔም ከሱ ሲወጡ ጥቼ ራሴን በፈጣሪ መንገድ እየመረውኝ ነው ትላለች። የሰው ትልቁ ስኬቱ ህመሙን አልፎ ድጋሚ ቆሞ ለሌሎች ማስተማር መቻሉ ነው ብዬ አምናለሁ። እሷም ለዚህ በቅታለች። የማያልፍ የችግር ቀን የለም። ሞትን አታስቡ። በነገራችን ላይ የለበሰው የዘነጠው የሳቀው በሙሉ ደስተኛ እንዳልሆነ ይቺ ልጅ ማሳያ ነች ብዬ አስባለሁ። ኢቢኤስ እንግዲህ ሃያ ሰላሳ ወጣቶች ፕሮግራም ላይ ቀርባ የተናገረችው ነገር ይህን ነበር። እናቷ ጋር በጣም አንዳንድ እናቶች ጥያቄ ውስጥ የሚያስገባ አይነት ቫይብ ነው ያለው። በእርግጥ እናትም ሰውነች፣ ጠባሳ ዋላ ለማስታወስ ሊሆን ይችላል እንጂ ልጇን ጠልታ ነው የሚል ግምት የለኝም። ግን ታሪኩን ስሰማ ደግሞ እናትየዋ በቃ የሆነ መናገር ያለባት ነገር ወይ ደግሞ በውስጡ ያልወጣላት ነገር እንዳለ ነው የሚሰማ። ብቻ ያሳዝናል ይመስለናል ገብታችሁ ብቻ የልጅቷን ታሪክ ሰምቼ በጣም ነው ያዘንኩት። የሀብታም ልጅ ነበር የምትመስለኝ እውነት ለመናገር ነው ሚዲያ ላይ ሰዓት ግን፣ በቃ ኢቢኤስ ላይ ካዩት በኋላ በጣም ልብ የሚሰብር ታሪክ ነው ያሳለፈችው። የጫት የሲጋራ የሺሻ የምናምን የብዙ ነገር ሱስ ውስጥ እንደነበረች ገንትታለች። መተዋ ትልቅ ነገር ቢሆንም ግን ልቅ ጠባሳ የማይረሳ ለመርሳትም ደግሞ በጣም ጊዜ የሚፈጅ ጉዳይ ይመስለኛል። ቪዲዮን ግን ገብታችሁ እንድታዩ ጋብዛችሁ። አስደነገጥኩሽ? ችግር የለውም። እኔ የምልሽ እስኪ እንግዲህ አመጣብኝና ቢራ ካለ በዚህ ቢራ ነው ቢራ ቢራ ቀይረው ጃር ካለ ዋይ፣ እኛ እኮ ገዝተን ነው የምንጠጣው። ሲጨመር ቢራ እንዴት ተቀርቶ ይሰጣል? በሰባት መቶ በአሁኑ ሰዓት በነፃ እኮ ይሰጡ ነው እኮ። ድንግል ነው በ750 ሺህ ብር ማለት አይደል? ዶላር አለኝ ወንድሜ። ቲክቶክ ላይ ካያ ሴት ጋር ፍቅር ከያዘ ተሸውደሃል። ከሴቷ ሳይሆን ከቲክቶክ ፍልትር ጋር ነው ፍቅር የያዘ ቦች። ቪዲዮቻችን እነዚህን ይመስሉ ነበረ። ዘና ፈታ እንዳላችሁ ቁም ነገሮችን እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮቹን እንግዲህ እንዲታዩ ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። ፕሊስ ከፍ እናድርጉ ይህንን ቻናል። ቀጣይ በምርጥ ቪዲዮ እንገናኝ።